አጨብጭቡ። የተለመደ ያው ይከፈታት እንደ ሳይከፈትም አይወርድ፣ ይከፈትልኝ። ሃሌሉያ! ክብር ለኢየሱስ ይሁን። በዚህ ውስጥ እግዚአብሔርም ይከብራል። ሰርፕራዙ ተገልል አጭ ሌአልብላቸዋለሁ ሩቅ ላላችሁ ሰዎች በወንጌል አገልግሎት በታማኝነትና በጽናት ምሳሌ በመሆን በጌታ ጸጋ ስላመጡት ከፍተኛ በጎ ተጽዕኖ የማህበሩን 21ኛ ዓመት አስመልክቶ 8ቀን ተበረከተ ላፖስትን እግዚአብሔር ይባርክ እንወድሃለን እግዚአብሔር ይባርክ እሱን ያስቀምጥልና ሁለተኛ ስጦታ ለቤተ ክርስቲያኗ ቤተ ክርስቲያኗ ረጅም ዓመት በመጽናት ብዙ አጥቢያዎችን በመትከል ተቋሙ በመጣበት 21ኛ ዓመት 21 ዓመት የጠበቀውን መልካም ስም መልካም ስራ በጎ ስራ እንደዚህ ደግሞ ለሚሰሩትም ሰዎች ቴንኪዩ ማለት ማበረታታት ተገቢ ነው ብለን ስለምናምን ጥሩ ቦታ እንዲሰቀል ያግዙናል አገልጋዮች ጥሩ ቦታ የሚታይ ቦታ መሆን መቻል አለበት። ይሄንን ያው አልሸፈንነውም። እንግዲህ በጭብጨባ እንደገና አፖስትልን ካላስቸገርኩ ራሱ መጥቶ የቤተ ክርስቲያኗ ባለራእይ ካሪስ ቤተክርስቲያን መሪና ባለራእይ ይወስድልናል። ቤተ ክርስቲያኗ ከተከለችበት ቀን አንስቶ በተለይም ወጣቱን ማዕከል ያደረገ ከፍተኛ የወንጌል ስራና ማኅበረሰቡን በመደገፍ ጭምር በፈጠረችው ከፍተኛ በጎ ተጽዕኖ የማኅበሩ 21ኛ ዓመት አስመልክቶ የተበረከተ እግዚአብሔር አስቀድሞ ያዘጋጀልን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አጨብጭቦ፣ ለካሪስ ዓለም አቀፍ ቤተክርስቲያን የተሰጠነ። ኢየሱስ ጌታ ነው! ኢየሱስ ጌታ ነው! የታተመበት ወረቀት በራሱ ልዩ ወረቀት ነው። ከዱባይ ስፔሻል በመጣ ወረቀት የታተመ ነው። እንወዳችኋለን። እግዚአብሔር ሶፍቄ እንወድሃለን። ታንኪዩ። እግዚአብሔር ይባርካችሁ። ቁጭ እንላለን። እግዚአብሔር ይባርካችሁ።